አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እድና የተከበራችሁ የሶፊ ቻናል ስቦች እንደምን ናችሁ? ደህና ናችሁ? የኔ ጋር ሰላም ነው አልሐምዱሊላህ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ በአዲስ ችሎ መጥቻለሁ ማለት ነው። እንግዲህ ያው ረመዳንም ስለሆነ ጠፍቻለሁ። ያው ተፍተፍ ማለት የለም። አሁን ሰው ብር አድርጎ ጾም በስርዓት መፆም ነው ማለት ነው። እና ዛሬ የአንድት እህቴ ለቤተሰብ ትእዛዝ አድርሽ ብላኝ አደራ ስለሆነ ትልቅ ሰዎች ስለሆነ ደስት ላት አለው ማለት ነው። ግን እስካሁን ትእዛዝ የተቀበልኩኝ አይደለም ምክንያቱም ጾም ነው አልተመቻቸልኝም ነበር ማለት ነው። ይሄ ጣቃ ነው፣ ግማሽ ግማሽ። ይህም ጣቃ በሀገራችን ጣቃ ነው፣ በውጪዎች ደግሞ ግማሽ ነው አይባልም ማለት ነው ቶ ሰው የሚያሳይ ሲሆን ከፀጉር ጋር ነው። የአባቶች ሱፍ የሚሆነው ማለት ነው። ሜድ ኢን ጀርመኒ ነው የሚለው። በጣም ቆንጆ ጣቃ ነው ይሄ። አንድ ሜትር ስምንት መቶ ብር ነው ማለት ነው። የወንዱ ፈነጋ ስድስት ሺህ ብር ገብቷል አሁን ላይ ይመስላል። ይሄ እንዳለ ነው ማለት ነው። ሶስት ሜትር ለአባቶች የሚሆነው ሶስት ሜትር ስለሆነ ለሱፍ ማለት ነው። ሱሪ ሶስት ሜትር ዘጫርቆ በቂ ነው ማለት ነው። ይሄ ደግሞ የእናቶች ጣቃ ነው። ይሄ አንድ ሜትር ሁለት መቶ ሃምሳ ብር ነው አንድ ሜትር ማለት ነው። ቀጣን ብሎ እንትን ላለሰው ሁለት ሜትር ይበቃል። ሁለት ሜትር ከሩብ ይበቃል። ከፍ ላለሰው ደግሞ ሁለት ከግማሽ ይበቃል ማለት ነው። ይሄን ይመስላል። ሁለት አይነት ጣጣ ነው በነገራችን ላይ አንድ አይነት ነው የሚሰራው። በነገራችን ላይ ይሄን ይመስላል። እዚህ ደግሞ ገብ ያለ ይሄ የእናቶች ኩታ ነው። ትልቅ ኩታ ይሄ ማለት ሰባት ሀቅ ማለት ነው። ሰባት ሀቅ ወይም ሰባት ክንድ የሚከን ያውች የኔ ክንድ ደግሞ ትንሽዬ ናት። ግን በትልልቆች ሰባት ክንድ ወይም ደግሞ ሰባት ሀቅ ለትልልቅ ሴቶች እንደዚህ አይነት ኩታ ስለሆነ የሚያስፈልገው ነጠላ ስለማያስፈልግ ማለት ነው። እቺ አንድ ሺህ ሁለት መቶ ብር ናት። ነገራችን ላይ ገና ላስቆጥቶ ነው አልተቋጨም። ይሄ ደግሞ ጋቢ የማረሚያ ቤት ጋቢ ነው። ገብስ ባሉ ማግ ይባላል። የማረሚያ ቤት የሚሰሩት አለ። ይሄም የምትመረከው ሰባት ሀቅ ነው። ባለ ሁለት ተለባሽ ነው። እንዴት ይችላል። ይሄ ባንድ በኩል ነው። ይሄኛው ሲቆሽሽ ደግሞ በዚህ ይለበሳል ማለት ነው ይህ ሁለት ሺ ሰባት ይመስላል እዚህ ደግሞ ስን አልፈር እንደታሸገች ያሳያቸው የእኔ ከንዶራ ወይም ደግሞ ቶፕ ቀሚስ ማለት ነው። አንድ ሺህ ስምንት ነው። አሁን ልልክ ነው። ሱፉም እንዲሰፋ ለኢድ እንዲደርስ ተብያለሁ ማለት ነው። እንግዲህ እንሻላህ ያደርስላቸዋል ተስፋ አደርጋለሁ በአላህ ፍቃድ። እና ይህን ይመስላል። እላችኋለሁ ወዶቼ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ኢንሻአላህ ከኤር በኋላ ትዕዛዝ እቀበላለሁ ወደ ስራዬ እገባለሁኝ ማለት ነው። አሁን ብዙዎቹ አትመልሽ ምናምን ለመትሉ ልጆች ደግሞ አሁን ላይ ስራ እየተቀበልኩ ስላልሆነ ነው። ያው እነዚህም የደካሞች የደካሞች ስለሆነ አደራ ስለተባልኩኝ ነው እንጂ አሁን ላይ ስራ እየተሰራው አይደለም። እላችኋለሁ ሁላችሁም ላይክ ሼር ሰብስክራይብ አድርጉ፣ አበረታቱን። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።